ሻሎም የአባቴ ብሩካኖች፣ ወንድማችሁ ነቢይ ዘር ይሁን ነኝ ከኤፍታይ ጸጋ ወንጌል ቤተ ክርስቲያን ከአዲስ አበባ ከሸገር ሲቲ አካባቢ ይህን መልእክት የምደርስላችሁ ሁላችሁም ሼር እንድታደርጉ በጌታ ፍቅር አሳስባለሁ። ቤተ ክርስቲያናችን ወንጌል በመስራት ትታወቃለች። ብዙ ቦታዎች ላይ ወንጌልን እየሰራን ነው። ብዙዎች መጥተው ነፃ እየወጡ ነው፣ ከበሽታቸው ከእርግምናቸው ወንጌል በተለያየ ገጠርና ከተሞች ላይ እየሰራን እንደሆነ በርግጥ እያያችሁ። አሁን ግን ማሳሰብ የፈለግኩት አንድ ነገር ነው። ቤተ ክርስቲያናችን ውስጥ ወደ 150 ሺህ ብር አውጥተን ኪቦርድ ገዝተናል እና የኪቦርዱ ስንከፍል የቀረ ሰላሳ ሺህ ብር ይቀራል። አንድ ሁለተኛ በቤተ ክርስቲያናችን ላይ ቤት ከራይ በመጨመሩ ምክንያት በጣም በብዙ ነገር እየተጨናነቀን እየተጨነቀን ስለሆነ በደቡብ አፍሪካ ያላችሁ በቤይሩት ያላችሁ የቤተ ክርስቲያናችን አባላት የሆናችሁ በተለያየ ውጭ ያላችሁ እንዲሁም ደግሞ ጸሌ መልእክት ተጸልዮላችሁ እግዚአብሔርን ቃል ሰምታችሁ ጸልየላችሁ የተባረካችሁ በተለያየ ውጭ ሀገራት ያላችሁ እህቶችና ወንድሞች ዛሬ ወደ ፊታችሁ የመጣችሁት የመጣሁት ቤተ ክርስቲያናችን አንደኛ የቤት ኪራይ ተጨምሮባታል፣ ሁለተኛ ደግሞ እየበረታን ነው፣ የኪቦርድ ክፍያ አልጨረስንም እና በእግዚአብሔር ፍቅር የምጠይቃችሁ ነገር ቢኖር ያላችሁን አምስት ሺህም ሁለት ሺህ ብርም አንድ ሺህ ብርም ሀምሳ ሺህ ብርም መቶ ሺህ ብርም ማንኛውም ነገር ማድረግ ትችላላችሁ። አብረን ወንጌልን ስራችሁ፣ ቤተክርስቲያን ትቀጥል እላችኋለሁ። መደገፍ የምትፈልጉ ሰዎች በታች በኩል ስልክ ቁጥር አለ፣ አካውንት ቁጥር አለ፣ አስቀምጣለሁ። ጌታ ኢየሱስ ይባርካችሁ። እንደደገፋችሁንና እንደረዳችሁ ከዚህ በኋላ ያለውን ቪዲዮ መከታተል ትችላላችሁ። ቪዲዮውን አይታችሁ ቸርቻችን መረዳት፣ ማገዝ፣ መደገፍ ትችላላችሁ። ጌታ ኢየሱስ ይባርካችሁ። በኢየሱስ ክርስቶስ ስም ተባረኩ። አካውንት ቁጥር በታች በኩል አስቀምጣል እና በዚህ በማስቀምጠው ነገር ላይ መደገፍ፣ ቸርቻችን መደገፍ፣ ወንጌል አብረን እንስራ። በተለያዩ ቦታዎች ላይ ወንጌል እየሰራን ስለሆነ መደገፍ የምትፈልጉ ለጓደኞቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ በተለይ የእኛ ቤተክርስቲያን አባል የሆናችሁ ዱባይ ላይ፣ ቤሩት ላይ፣ አረባት ምድር ላይ ያላችሁ፣ ደቡብ አፍሪካ ያላችሁ ለጓደኞቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ ሼር አድርጋችሁ ከእኛ ጎን እንድትቆሙ በጌታ ፍቅር አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይሰማል። ዛሬ የአንድ ሰው ጸሎት ዛሬ መልሱ ያገኛል። የአንድ ሰው ጸሎት ዛሬ ያገኛል። ሃሌሉያ። ያለቀሳችሁ ሰዎች መልእክት አለ። የፈራችሁ ሰዎች መልእክት አለ። የደረከጣችሁ ሰዎች መልእክት አለ። እግዚአብሔር ጸሎትህን ይሰማል። እግዚአብሔር ጸሎትህን ይሰማሃል። እግዚአብሔር ጸሎትህን ይሰማል። ከሙና እግዚአብሔር ጸሎቴን ይሰማል በለው። ከዚህም ምሽ ጀምሮ በለው። የኔ ጸሎት በለው፣ ተሰምቷል በለው። ተሰምቷል በለው። ቅድም የእግዚአብሔር ሰው እንደተናገረ መጽሐፍ እንደተናገረው ኢየሱስ ያደና ዘካርያስ ጋር መጣና ምን አለው? ዘካርያስ ምን አለው? ዘካርያስ ስም ጸና። በኢየሱስ ስም ጸና። በኢየሱስ ስም ጸና። በእግዚአብሔር ሰው ሲናገር ሰምታችኋል አይደል? የሚጸልይ ሰው ኃይል ያገኘዋል። የሚጸልይ ሰው ጥያቄ ይፈታል። የሚጸልይ ሰው ነገሩ ይመለሳል። ዛሬ መልጽታ ነኝ። ያንቺ ነገር ተመለሰ። ያንተ ነገር ተመለሰ። ጮካልኩና የእኔ ነገር ተመለሰ። በሉ የጸልያችሁ ሰዎች አላችሁ አላችሁ። በእግዚአብሔር ፊት የምጸልዩ ሰዎች አላችሁ። ዛሬ የጸሎታችሁ መልሶ ሆነ። የጸሎታችሁ መልሶ ሆነ። አሜን፣ አሜን። የሚጸልይ ሰው ሰይጣን አያሸንፈውም። የሚጸልይ ሰው በሽታ አያሸንፈውም። የሚጸልይ ሰው ሞት አያሸንፈውም። የሚጸልይ ሰው ደጋሚ አይችልም። የሚጸልይ ሰው መተተኛ አይችልም፣ አይችልም። ጨውካርጉና የሚጸልይ ሰው ማንም አይችለውም በለው፣ እሱ የሚጸልይ ሰው ማንም አያሸንፈውም በለው። ታምናለ፣ ታምኛለሽ። በኢየሱስ ስም ዛሬ አዋሽ ተገለፈጣ ተገለበታ ተጸልያለ፣ ሰማይ ይሰማል። ተጸልያለ፣ መልስ ይሆናል። ተጸልያለሽ፣ መልስ ይሆናል። ተጸልያለሽ፣ መልስ ይሆናል። ቤታችሁ ላይ የጸለያችሁ መልስ ጣለን። ትዳራችሁ ላይ የጸለያችሁ መልስ ጣለን። እግዚአብሔር በሰማይ ይሰማ። ሥራ የተዘጋባችሁ